ሰላም ቤተሰብ እንዴት ናቸው? ውድ የኤርሚ ዩቲዩብ ቤተሰቦች እንደምናላችሁ፣ ሰላማችሁ ይብዛ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያርግልን። ሁላችሁም በውጭም በሀገር ያላችሁ የኤርሚ ዩቲዩብ ቤተሰብ የሆናችሁ በጣም ጠፍታችኋል። እኔም ጠፍቻለሁ፣ እናንተም ጠፍታችኋል። ስለዚህ ወደ ስራችን እየተመለስን ዛሬ ሁላችሁም በኮሜንትም በውስጥም በተለያዩ ሶሻል ሚዲያዎች የምትጠይቁኝ የሚሸጥ ቦታና ቤት ነው የምትሆነኝ። የሚሸጥ ቤት ነው ዣላች የመጣሁት። ይህ የምታዩት ቤት መቶ አስር ቆርቆሮ ሲሆን የሚገኘው ጃማ ደጎሎ ልዩ ቦታው ስታዲዮሙ አካባቢ ነው። ትንሽ ገባ ብሎ 150 ሜትር ገባ ብሎ እንግዲህ ይህ የምታዩት ቤት ሙሉ ነገር አልቆለታል። የሚቀረው ቀለም፣ ሽንት ቤቱ ሙሉ ተገንብቷል። ግቢው እንደምታዩት ሙሉ በሙሉ በብሎኬት ለመሰራት ፍሬም ተሰርቶለታል ዙሪያውን። እንግዲህ መንገዱ እንደምታዩት ይህ ወደ ታች የሚያስወርድ ነው። ይህ ደግሞ ወደ ስታዲየሙ የሚያስወጣው መንገድ ነው ማለት ነው። ሁለት መንገዶችን ያገኛል ይህ ቦታ እንግዲህ። ስታዲየሙ የሚታያቸው እዚህ ቤቱ አካባቢ ላይኛው የሚታየው ቤት አካባቢ ነው። ይህ ቤት ሙሉ ሽንት ቤት ሁሉ ነገር ያለቀለት በቃ የሚቀረው ውሃና መብራት። እንደምታዩት ደግሞ ግቢው በዚህ መልኩ ተሞልቷል ሊሾ ማድረግ ይቀረዋል። ሽንት ቤቱ ሙሉ በሙሉ ግንባታ ተደርጎ ለላይ ቤት መስራት ብቻ ነው ኮንቲነር መስራት ብቻ ነው የሚቀረው። እንደዚሁ ተወቶች ቻክ ተሰርቷል። በረንዳው ሙሉ ቀለም ይቀረዋል። ዙሪያውን ውስጡም ቀለም ይቀረዋል። የተሰራው በፕላስቲክ ኮርኒስ ነው። ሙሉ በሙሉ እንደምታዩት ሁሉ ነገር አልቆለታል። ይህን ቤት መግዛት የምትፈልጉ ስልክ ቁጥር 09 291601709331259 ብላችሁ ብትደውሉ የዚህ ቤት ባለቤት መሆን ትችላላችሁ። ይህ ቤት መነሻ ዋጋው 3 ሚሊዮን ሲሆን እንግዲህ ገዢ የሆናችሁ ቦታውን አይታችሁ ቀርባችሁ፣ በውጭም ያላችሁ ለምሳሌ ቤተሰብ፣ ጓደኛ ምናምን የምታውቁት ሰው ቤቱን አይታችሁ ነው መግዛት ያለባችሁ። እና እናንተ አይታችሁት ከወደዳችሁት ለቤተሰብ ሸር አድርጋችሁ መግዛት ትችላላችሁ። ሌሎችም የሚሸጡ ቤቶች አሉን። ቪዲዮውን ሸር አድርጉት፣ ቫይራል አውጡት። ቪዲዮ በደንብ እይታ ካለው የተለያዩ የሚሸጡ ቤቶችን እለቃለሁ። እይታ ሳይኖረው ሲቀር ግን ለመስራትም ለመልቀቅም ቢሆን ይኸው ከንቱ ልፋት ብቻ ነው የሚሆነው። የተወሰኑ ሰዎች ያዩታል፣ ሌሎቹ አያዩትም። ቤት የሚሸጥ አቅርብልን አቅርብልን ጥያቄ አለ። ይህንን ጥያቄ ደግሞ ሸር ብታረጉ ለሁላችሁም ስለሚደርሳችሁ ሸር ብትደራረጉ ላለሆኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። አንዳንድ ልጆች ደግሞ ኖቲፊኬሽን አልደርሳለን የምትሉ ሰብስክራይብ አድርጋችሁ ኖቲፊኬሽኗን ኦል አርጓት። የምለቃቸው ቪዲዮዎች የምለቃቸው የተለያዩ ስራዎች ይደርሷቸዋል። ቲክቶክ ላይ ደግሞ ኤርሚያስ በለጠ ብላችሁ ታገኙኛላችሁ። ሌላ በመንፈሳዊ ቻናል ኤርሚ ኦርቶዶክስ ቲዩብ ብላችሁ ብትመጡ ከኤርሚ ቲዩ ውጪ አለ በዛ ወደ አርባ ሶስት ሺህ ምናምን ተከታይ ያለው ቻናል አለኝ። በዛ መንጣት ትችላላችሁ ማለት ነው። ፌስቡክ ላይ ኤርሚያስ በለጠ ብላችሁ ግሩፕ ፎሎ ብታደረጉ መንጣት ትችላላችሁ። ብላችሁም በያላችሁ በሰላማችሁ፣ ዛ በቸር ቆዩ። በሌላ ቪዲዮ እስከምንገናኝ ቫይራል ወጥቶ እንደምንገናኝ ተስፋለኝ። በቸር ቆዩ።